ለማቃለን ከዚህ በኋላ ህይወቴንም ለሰጣ ሳልሰስስ ለሰጣት። ከሷ ጋር የሮሀማ የፍቅር ግንኙነትና የኩላሊት ልገሳ ጉዳይ አሁን ዳግም በሌላ ርዕስ ብቅ ብለዋል። ዳግም ወደ ፍቅር ግንችን ቀን በጣም ስጠብቃት ስጠለይ መጀመሪያ እግዚአብሔር እንዲያደረገውን ሰው አይለየውም ነው። ሀብታሙና ሮሀማ የፍቅራቸው ታሪክ ተስፋ የቆረጥንበት ግን ተስፋ የማንቆርጥበት ታሪክ እየሆነ ነው። ሮሀማ በህይወትና በሞት መካከል ስትዋለል ሀብታሙ የሰጣት ስጦታ የኩላሊት ልገሳ ብቻ አልነበረም፣ የህይወትና የነፍሱንም ቁራጭ ጭምር ነበር። ሀብታሙ አይደለም አካሌን፣ ህይወቴን ልሰጣት፣ ከዚህም በላይ ከእሷ ጋር ለመኖር ፍቃደኛና ዝግጁ ሆኛለሁ ብሎአል። ዳግም አላለም አካሌን ከዚህ በኋላ ህይወቴንም ልሰጣት አልስስል ልሰጣት፣ ከእሷ ጋር ደስተኞኝ ለመኖር ዝግጁ ሆኛለሁ፣ ፍቃደኛም ነኝ። ይህንን ነገር ደግሞ አባዱ እሳቸው መክረውኝ ምን ብለውኝ ብዙ ነገር አስተምረውኛል። ሮሀማም በእንባት አጅባ ይችን ቀን በጣም ስጠብቃትና ስጸልይ ነበር እያለች ነው። ሁሉም ጫና እኔ ላይ ነበር እና ያሳለፍኩትን ነገር እኔንኝ የማውቀው በጣም ብዙ በብዙ ውጣ ውረድ ውስጥ ነበር ያለፍኩትና አሁን ላይ ምን ብዬ እንደማውራው ራሱ አላቅም። ወደኋላ አንመለስ ስለተባለ ማውራትም አልፈልግም፣ ግን እቺን ቀን በጣም ስጠብቃት ስጸለይ እቺን ቀን ስናፍቃት ነበርና በዛ ጊዜ ውስጥ የኖርኩት በጣም ደስ ብሎኛል። ያ ወደ ኑሮዬ፣ ወደ ሞዳው ባሌ፣ ወደ ህይወቱን ወደ ሰጠኝ ባሌ ልመለስ ስለሆነ በጣም ደስተኛ ነኝ እግዚአብሔር አስገራሚው የፍቅር ታሪክ ላይ አስተያየታችሁን ስጡበት፣ ኮሜንት ላይ አስቀምጡልኝ። እሺ ገቡ